ሰላም፣ እንዴት አደራችሁ? እስኪ ገባ ገባ ሄድ ማነሽ? አማን ገብ አማን እኔ በለጥ እባላለሁ። እንኳን ደህና መጣ ሰላየው፣ እንዴት ነህ? እንኳን ደህና መጣው። ደንጂ ግን ጥዬ እንዴት ነሽማ? እንኳን ደህና መጣሽ። ለወይ ቲጂ ቤት ነበርኩኝ። ቲጂ ቤት ነበርኩኝ ወጣሁኩኝ እኔ እስጢፎ ስወጣ እስጢፎ መጣ ጣኑ መጣሉ ተመንሽ። እኔ ደግሞ ገብቼ ቶሎ መውጣት አለብኝ ማለት ነው። አሉልሽ ፍቅር ኑርልኝ ኑርልኝ። ወርቅ ሰላም እያልኩሽ ነበር ወይ? ወጥቻለሁ አለየሁትም። እኔ ስወጣ ነው የገባሽ ማለት ነው።